አንድ የሚረብሽ ድምፅ ይሰማል እና እባካችሁን፣ ተናጋሪ ያልሆናችሁ ሚውት አድርጉ። አሁን የሆነ ስልክ ገብቶ እየረበሸ ነበረ እና እንዳይደገም አደራ አደራ ለማለት ነው። አሁንም ጥያቄያችሁን ትንሽ ከይቅርታ ጋር አጠራጠር ብታደርጉ ጥሩ ነው። ሶስተኛ ሰው እድል የሰጠሁት ቴዎድሮስ ጸጋዬ ከሪዮት። እሺ በጣም አመሰግናለሁ ቴዎድሮስ ጸጋዬ ከሪዮት ሚዲያ ሁላችሁም ስለተገኛችሁም ጥያቄ ለማቅረብ ስለተሰባሰብንም ደስ ይለኛል። በአጭሩ ሁለት ጥያቄዎች ነው ማንሳት የምፈልገው። ልደቱ ሰላማዊ ትግልን በተመለከተ ብዙ ተናግረሃል። የምታምንበት የትግል ስልት እሱ መሆኑንም በብዛት ገልጸሃል። ለዛም ብዙ ቴዎሬቲካል ቤስስ አቅርበሃል። ግን ብዙ ጊዜ ለማስረዳት ያልቻልከውም ይመስለኝና ዛሬ በተወሰነ አድረስ ብታደረገው የምወደው በኢትዮጵያ ያንን በትክክል መተግበር ይቻላል ወይ የሚለውን ነው። ቲዮሬቲካል ቤስሱን ሳይሆን በአሁኑ ወቅት በክላስ ተሰባስቦ አንድ ሆኖ መታገል የሚችል ፖለቲካል ኮሚኒቲ በሌለበት በብሔር በተለያየ አንጻር ተከፋፍሎ የራ የገዛ ራሱ ኢንትረስት ላይ የሚዘምት ባለበት ወይም በሌላ አንዳች የህሉና አሰባሳቢ ምክንያት እንኳን ተሰባስቦ አንድ እንቅስቃሴ መፍጠር ባልቻለበት ፖለቲካው በእጅጉ በተሰባበረና በተሰነጣጠቀ ሀገር መሬት ላይ ሰላማዊ ትግል በኢትዮጵያ እንዴት ይሰራል እያልክ እያሰብክ እንዳለ ያልገባቸው ብዙ ሰዎች አሉ። ስለዚህ ኢትዮጵያ ላይ ቴዎሬቲካል ቤስሱን አይደለም ኢትዮጵያ ላይ ሰላማዊ ትግል ይሰራል ብለህ የምታምንበትን ቤስስ ብታስረዳን ደስ ይለኛል። አንድ ጥያቄ እሱ ነው እና ሰላማዊ ትግልስ ደግሞ የግድ የግድ አካላዊ መገኘት ግድ ነው ወይ? የኢራን ምሳሌ ብንመለከት፣ ከውጪ የነበሩ ሰዎች ናቸው አብዮቱን የመሩት። ወር የትጥቅ ትግልንም ቢሆን ሁል ጊዜ የግድ ሰላማዊ ማለት ዲሞክራሲ አያመጣ መስል ይባል ይችላል። ምክንያቱም የአሜሪካ ዲሞክራሲ ከነችግሮቹ የተመሰረተው በትጥቅ ትግል ነውና ነውና እሱን እሱን አድርስ ይታረግ። ሁለተኛ ጥያቄ ምንድነው ቀደም ሲል ሀብታሙ ካነሳው ነገር ነው፣ መቀጠለው እንደ ፎሎ አፕ ሌሎች ደግሞ የሚሉት ምንድነው የዲፕሎማት ከምዕራብ ዲፕሎማቶች ጋር ተነጋግሮ ያገኘው አሹራንስ አለ አገር ቤት ለመሄድ ስለሚጠየቅ ነው። ማለት ሰው ስለ መስዋዕትነት ብዙ አውርተሃል። በእስር ቤትም የከፈልከው ዋጋ ያንን በደንብ የሚያሳይ ይመስለኛል። ግን ጥያቄው አለ። ያገኘኸው አሹራንስ አለ ወይ ከዲፕሎማቶች አገዛዙ ባንተ ላይ ምንም እንዳያደርግ? አመሰግናለሁ። እሺ ቴዲ አመሰግናለሁ። አራተኛ ጥያቄ በቃሉ ከአዲስ ኒውስ አመሰግናለሁ። በቃሉ አለምራው እኔ ከኢትዮ ኒውስ ነው። የመጀመሪያ ጥያቄ ምንድን ነው፣ በዚሁ በሰሞኑ መጣጥፍ ገጽ አምስት ላይ የወቅቱን ትግል ለአሸናፊነት ይበቃል ወይ በሚል ባጠየቅበት ጽሁፍ ላይ ሶስት የይሆናል ነገሮች በኔ እይታ አሁን በያዝነው የተሳሳተ መንገድ ከቀጠልን ሊመጣ ስለሚችለው ውጤት ሶስት የይሆናል ግምቶችን ማስቀመጥ ይቻላል በሚል አስቀምጠዋል እና የመጀመሪያው አገዛዙ ከምንገምተው በላይ ለብዙ አመታት በስልጣን ላይ ይቆያል ሁለተኛው አገዛዙ በታጣቂ ኃይሎች ተሸንፎ በሌላ አምባገነን አገዛዝ ይቀጥላል ነው የሚለው ሶስተኛው በማንኛውም ሁኔታ ከፊታችን ባለ ጊዜ ሁኔታዎች ከቁጥጥር ውጭ ሆነው መንግስት የለሽ ሁኔታ በሀገሪቱ ይፈጠራል የሚል ሀሳብ አስቀምጠናል። የእኔ ጥያቄ ሶስተኛው ነጥብ ላይ ነው። መንግስት አለ ወይ? አሁን ባለው ተጨባጭ ሁኔታ በኢትዮጵያ ውስጥ መንግስት የሚባል ኃይል አለ ወይ? ወይም ደግሞ መንግስት ነው ሊያስብል የሚያስችልን መስፈርቶች የሚያሟላ ነው ወይ? አብይ አህመድ አስተዳደር ነው። ከዛም ባለፈም ደግሞ አሁን ያለውን መንግስት ወይም ያለውን ኃይል መንግስት ነው ብሎ እውቅና እንደመስጠት አይቆጠርብህም ወይ የሚል ነው። ሁለተኛው ጥያቄ ወደ ኢትዮጵያ የምትሄድበት ምክንያት ግልጽ ነው። ስትጣም ሽሽት አይደለም የሚሄድኩት ብለህ በግልጽ አስቀምጣል። በተደጋጋሚ ማስረድተሃል። ለህክምና እንደሄድክ ይታወቃል። አሁን ባለው ሁኔታ ግን ወደ ኢትዮጵያ ስትገባ አገዛዙ ወይም ደግሞ ብልጽግና የሚባለው የአብይ አህመድ ቡድን ለሰላማዊ ትግል በር አልዘጋሁም አለው ክፍት ነው በማለት እጅግ የጠበበውንና ለፈለጋቸው ወይም ደግሞ ብዙ ችግር ያመጡብኛል ላላላቸው ኃይሎች የሰጣትን ጠባብ በር ተጠቅሞ የዲፕሎማሲና የፖለቲካ ስራ እየሰራ እንደሆነ ይታወቃል። በአንጻሩ ግን በርካታ ሰዎች በሾች የሚቆጠሩ ፖለቲከኞች ፓርላማ አባላት ጨምሮ በእስር ቤት ነው ያሉት፣ ውጊያም ላይ ነው ያሉት እና የብልጽግና አገዛዝ ለሰላማዊ የፖለቲካ እንቅስቃሴ በር መግቢያ የሚሆን የሰጠውን ኮንፊርም ማድረግ አይሆንብህም ወይ? እና ከታጥቀው ከሚታገሉ ኃይሎች የሰላማዊ የፖለቲካ መንገድ አብቅቷል፣ ከዚህ በኋላ በትጥቅ ነው ሁላችን ማስመለስ ምንችለው ብለው ከሚያስቡ ኃይሎች ጋር በቀጥታ ለአገዛዙ እውቅና ሰጠህ በሚል ወይም ደግሞ ሰላማዊ መንገድ አለ በሚል ኮንፊርም ልታደረግላቸው የምችልበት መንገድ አይመጣም የሚል ነው። አመሰግናለሁ። ኦኬ፣ የመጀመሪያውን ዙር ጨረስን መሰለኝ እና ወደ መልሶቹ እሄዳለሁ። በተቻለ መጠን ተያያዥ ናቸው ብዙዎቹ ጥያቄዎች እና ጠቅለል ጠቅለል አድርጌ ተያያዥ የሆኑትን ለማየት እሞክራለሁ። ምናልባት ከመጀመሪያው ብጀምር፣ አሸናፊ ከኦርቢት ያቀረብከው ምርጫን ለማካሄድ መንግስት እንዲያስብ እንዲያስብ ማበረታታት ሳይሆንም ወይ የሚል ጥያቄ ነው ያቀረብከው። እኔ ባለ መረዳት መንግስት ምርጫ አላካሄድም አላለም። የሚመጣውንም ምርጫ ማካሄዱ የሚቀር አይመስለኝ፣ ያካሂዳል። ያ ምርጫ ነፃና ፍትሓዊ ይሆናል ወይ ይሆናል የሚል ግምት የለኝም። ሌላው ትልቁ ጥያቄ ስንቱ የሀገሪቱ አካባቢ ከጦርነት ቀጠና ነፃ ሆኖ ምርጫ ይካሄድበታል የሚለውም በጣም ትልቅ ጥያቄ ነው። መንግስት ግን ባለው ሁኔታ ምርጫ ማካሄዱ የሚቀር አይመስለኝም። ባለችውም ጠባብ ሁኔታ ቢሆን ምርጫ ማካሄዱ የሚቀር አይመስለኝም፣ ያካሄዳል የሚል እምነት ነው ያለኝ። መንግስትም አላካሄድም የሚል ምልክትም የሰጠ አይመስለኝም፣ ሲናገርም አልሰማሁም። እና የእኔ መሄድ መንግስት ምርጫ ለማካሄድ ላለማካሄድ የሚኖረውን ውሳኔ የሚቀይር አይመስለኝም ከሱ ጋራ ምንም ግንኙነት ያለው አይመስለኝም። መንግስት ምርጫ ማካሄዱ የሚቀር አይመስለኝም። ያው እንደተለመደው ተመርጬ በሕዝብ ተመርጬ ስልጣን ላይ ያለው መንግስት ነኝ ማለትም ስለሚፈልግ ሌላም አማራጭ ስለማይኖረው ምርጫ ማካሄዱ የሚቀር አይመስለኝም። ጥያቄው ምርጫው የሀገሪቱን ችግር ይፈታል ወይ? በፍጹም አይፈታም። በዛ ደረጃ ያለኝ አመለካከት እስካሁንም አልተቀየም። የኢትዮጵያን አሁን ወቅታዊ ሁኔታ ኢትዮጵያ ውስጥ የተፈጠረውን የፖለቲካ ቅራኔ በስልጣን ላይ ያለው መንግስት ምርጫ በማካሄድ ይፈተዋል የሚል እምነት የለኝም። ከዚህ ቀደም ሰራምደው የነበረውን አቋም አሁንም ይዤ ነው የቀጠልኩት። ያ ማለት ግን ችግራችንን ስለማይፈታ በምርጫ ደግሞ ተሳትፎ ማድረግ የለብንም ብዬ አልደመድም። እኔ ምርጫን የማየው ካርድ የመስጠትና የመቀበል ጉዳይ ብቻ አይደለም። ለፖለቲካ ኃይሎች አንድ ትልቅ የመታገያ መሳሪያ እና መድረክ ነው ብዬ ነው ማምነው ምርጫን ስለዚህ ተቃዋሚ ፓርቲዎች በአንድ በኩል በሌላ በኩል እነሱን ደግሞ የሚከተለው እና የሚደግፈው ህዝብ የምርጫ ሂደትን እንደ አንድ የትግል መድረክ በአግባቡ ሊጠቀምበት ይገባል የሚል እምነት አለኝ። በጣም ጠቃሚ የትግል መድረክ ነው ብዬ ነው የማምነው። ከዛ ውጭ ከአሁን በፊት የነበሩኝ አመለካከቶች የኢትዮጵያ የፖለቲካ ችግር በምርጫ አይፈታም የሚለው እንዳውም በጠነከረ ሁኔታ አሁንም ያለ አመለካከት ነው። ይሄ መንግስት አሁን ያለው መንግስት በምንም ተአምር ኢንሄረንት አንድ ዲሞክራቲክ የሆነ መንግስት ነው ስለዚህ በነፃና ፍትሃዊ ምርጫ የሀገሪቱን ችግር ሊፈታ አይችልም ይሄ መንግስት ብቻውን አሁን በስልጣን ላይ ባለበት ሁኔታ የሚካሄድ ነፃና ፍትሃዊ ምርጫ ይኖራል ብዬም አላምንም ግን ለይስሙላም ቢሆን በሚካሄዱት ምርጫዎች ገብቶ ተሳትፎ ማድረግ ያን ሂደት በትግል መድረክነት መጠቀም ግን በጣም ምትክ በሌለው ሁኔታ እጅግ አስፈላጊ ነው ብዬ ነው የማምነው እና ይሄን ግልጽ ቢሆን ጥሩ ይመስለኛል ሌላው አሁንም አሸናፊ መጀመሪያ ያቀረብከው ሁለተኛው ጥያቄ፣ አገዛዙ መሪን ማጥፋት እንደ አንድ የአፈና ስልት አድርጎ ነው የወሰደው፣ ይሄን እንዴት ታክል ማድረግ ይገባል የሚል ነገር ነው ያቀረብከው። አዎ፣ ምንም ጥርጥር የለውም። በሰላማዊ ትግል የሚታገሉ ኃይሎችን በማሰር በማሳደድ እንቅስቃሴ እንዳያደርጉ ለማኮላሸት ሲሞክር በተደጋጋሚ አይተናል። እኔም በዚህ አገዛዝ አምስት ወር እስር ቤት ገብቼ ማቀቅ ያለው፣ ሌሎችም በተመሳሳይ ሁኔታ አሁንም ይሄን ግፉን መከራውን ተቋቁመው አገር ቤት እየታገሉ ያሉ የፖለቲካ ሰዎች አሉ። አንዳንዶችም ደግሞ ጫናውን መቋቋም ተስኗቸው ወደ ውጭ ሀገር ለመሰደድ የተገደዱ አሉ። እስር ቤትም ያሉ አሉ። ስለዚህ የተባለው ነገር እውነት ነው። ይሄ ማገዛዝ ተቃዋሚው ጎራ መሪ እንዳይኖረው ህዝቡ አመራር እንዳይኖረው ሌት ተቀን ነው የሚሰራው፣ ተግቶ ነው የሚሰራው። በጣም ብዙ የረቀቁ አማራጮችን ሁሉ ነው የሚጠቀመው። የቻለውን ስልጣን በመስጠት የቻለውን ጥቅም በማካፈል የቻለውን ደግሞ በማስፈራራት፣ ተጽዕኖ በማሳደር በማሰር፣ በመግደጥ ጭምር ጥረት የሚያደርግ መንግስት ነው። ይሄ እውነታ ነው፣ መሬት ላይ ያለ እውነታ ነው። ነገር ግን ምንድን ነው፣ ይሄን ታክል ለማድረግ ያለው ነገር ምንድን ነው የሚለው ምንም ውስብስብና ያን ያህል የረቀቀ መልስ የሚፈልግ አይመስል። በቂ በሆነ ቁጥር የኢትዮጵያ የፖለቲካ ኤሊት የፖለቲካ ማህበረሰብ የለውጥ ኃይል መሆን አለብኝ ብሎ በትግሉ ሂደት መሰለፍ አለበት። ከፊት ያለ አንድ ሰው ሲታሰር ሲገደል፣ ሌላው እየተተካ ባልተቋረጠ ሁኔታ የተጠናከረ ትግል ማካሄድ መቻል አለበት። በዛ በወረቀቴ ላይ እንደጻፍኩት ይሄ መንግስት በመቀጣጫ የሚያምን ነው። ሰዎችን ካሰርኩ ከገደልኩ ሌላው ጸጥ ረጭ ብሎ ይገዛኛል ብሎ የሚያምን ኃይል ነው። ስለዚህ የተወሰኑ የፖለቲካ መሪዎች ሲታሰሩ እና ሲገደሉ ጸጥ ረጭ የምንል ከሆነ በሱ ወጥመድ ውስጥ ወድቀናል ማለት ነው። ስለዚህ ተከታታይ በሆነ ባልተቋረጠ ሁኔታ በገፍ እዚህ ለውጥ ውስጥ እኔ ካልተሳተፍኩ በስተቀር እኔ ዋጋ ካልከፈልኩ በስተቀር ለውጥ አይመጣም የሚል ስሜት ውስጥ ገብተን ትግሉን ተከታታይ በሆነ ሁኔታ ማካሄድ አለብን። ያኔ ነው ገሎ ሊጨርሰን አስሮ ሊጨርሰን እንደማይችል ማስፈራራት ማሰር፣ መግደል በመቀጣጫነት ሊጠቀምበት እንደማይችል ተስፋ ሊቆርጥ የሚችለው ያኔ ነው። አለበለዛ የተወሰኑ ሰዎችን ሲያስር የተወሰኑ ሰዎችን ሲገል ከዚህ መንግስት ጋር መጋፈጥ አይቻልም፣ ገዳይ መንግስት ነው፣ አሳሪ መንግስት ነው። ስለዚህ ሁላችንንም ያጠፋናል ብለን ከፖለቲካ መድረኩ የምንር ከሆነ ያ እሱ የፈለገው አካሄድ ነው ብዬ ነው ማ ሰርቶለታል ማለት ነው። መፈራረጃ መቀጣጫ እስርንና ግድያን ማድረጉ ሰርቶለታል ብዬ ነው ማምነው። ይሄን ማክሸፍ የምንችለው ባለመፍራት ነው። አንዱ ሲሞት ሌላው በመተካት ነው። አንዱ ሲታስር ሌላው በመተካት ነው። የዓለም የሰላማዊ ትግል ሂደት ይሄን ነው የሚያሳየ። ደቡብ አፍሪካ የተካሄደው ትግል፣ ህንድ የተካሄደው ትግል፣ አሜሪካን የተካሄደው ትግል የሰላማዊ ትግል አርያ የሚሆኑት ማለት ነው በዚህ መልኩ የተካሄዱ ናቸው። መሪን መሪ እየተካው ነው እንጂ የተወሰኑ መሪዎች ሲታሰሩና ሲገደሉ ተስፋ ተቆርጦ አቅጣጫ የሚቀየር ወይም የሚቆም ከሆነ ሰላማዊ ትግል ዋጋ የለውም። አምባገነኖች ነው ሁልጊዜ ይዘላለም እስርንና ግድያን መቀጣጫ አድርገው በስልጣን ላይ ይኖራሉ ማለት ነው። አምባገነኖች ወደ ዲሞክራሲ ሊሄዱ የሚችሉት በትግል ተገደው ነው። የሚገደዱት ደግሞ የማይፈራ ህዝብ፣ ለመብቱ ሟች የሆነ ህዝብ በገፍ እየወጣ ሲታገላቸውና እስርንና ግድያን መቀጣጫ መፈራረጃ አድርገው እንደማይጠቀሙ ተስፋ ሲያስቆረጣቸው፣ ስለዚህ እኛም ተስፋ ማስቆረጥ አለ። ተስፋ ለማስቆረጥ ግን እንዲሁ እነሱ የሚሉትን ነገር እያስተጋባን እነከሌ ታስረዋል፣ እነከሌ ተገለዋል፣ ስለዚህ ከዚህ በኋላ አይሰራም በማለት አይደለም። አይደለም፣ ኖ፣ ገላችሁ ልትጨርሱን አትችሉም፣ አስራችሁ ልትጨርሱን አትችሉም ይህን ማቆም አለባችሁ። በሚል ቅድም እንዳልኩት ተከታታይ በሆነ በገፍ አንዱን አመራር ሌላው እየተካው መቀጠል ሲችል ነው ማምከን የምንችለው ይህን ጉዳይ። በዚህ ነው የሚል እምነት ነው ያለኝ። ሌላው ሀብታሙ ያቀረብከው ሥራ እንትን ጉዳይም ከዚሁ ጋር አብሮ የሚሄድ ነው። በነገር ላይ ብዙዎቹ አሁን በአርአያነት የምንከተላቸው የሰላማዊ ትግል መሪዎች አንዳንዶቹ በትግሉ ሂደት የሞቱ ናቸው። ስማቸው ግን በታሪክ ሲወሳ ይኖራል። ለብዙዎቻችንም ማነሳሻ ሆኖ ማበረታቻ ሆኖ እስካሁን እያገለገለ የሚሄድ ነው እና በሃይማኖታዊ ጉዳይ ብቻ ሳይሆን ሞቶ መኖር በፖለቲካ ሂደትም ይቻላል ብዬ ነው ማምነው። ብዙ አርያ የሆኑን በሰላማዊ ትግል ጠንክረን እንድንቀጥል ያደረጉን፣ ግን በትግሉ ሂደት የወደቁ የሞቱ ሰላማዊ ታጋዮች አሉ ብዬ ነው ማምነው እና እኔ ይሰራል የሚል እምነት ነው በእኔ በኩል ያለኝ ማለት ነው። ሌላው ግን እዛው ላይ ያነሳው ሀብታሙ፣ አሁን ህዝቡ የሚፈልገው አብሮት የሚሞት መሪ አይደለም። ጥበበኛ የሆነ መሪ ነው የሚፈልገው። ከችግሩ የሚያወጣው መሪ ነው የሚፈልገው። እውነት ነው። አብሮ መሞት ግብ ሊሆን አይችልም። እኔም በዛ አላም ነው። በነገራችን ላይ ከዚህ ጥያቄ ጋር ተያይዞ በአብዛኛው የሚነሳው ውጭ ሀገር ሆኖ ትግል ማድረግ አይቻልም ብያ አላቅም። እኔ እያልኩ ያለሁት ትግል ትግልን መምራት የሚቻለው አገር ውስጥ ሆኖ ነው የሚለው እንጂ ውጭ ሀገር ሆኖ ትግል ማድረግ ይቻላል ብዙዎቻችሁ እያደረጋችሁ ነው እኔም በነበረኝ ቆይታ አቅሜና ሁኔታው በፈቀደ ምድ መጠን ትግል ሳደርግ ነው የቆየሁት ሁሉም ሰው ደግሞ የግድ አገር ቤት ይሁን ሊባል አይችላል በአንድ ትግል ውስጥ የስራ ክፍፍል አለ ስለዚህ ውጭ ሀገር ሆኖ መታገል ይቻላል